ጎረቤታችን ጅቡቲ ጉድ እያፈላች ነው። ኢትዮጵያውያንን በገፍ ከሀገሯም እያባረች ነው። የኢትዮጵያውያን ድምፅ። የኢትዮጵያ ኤምባሲ ዜጎችን ከጅቡቲ ለማስወጣት ሲያደርገው የነበረው ምዝገባ በሰው ብዛት ምክንያት መቋረጡን በጅቡቲ የሚገኙ ኢትዮጵያውያን ተናግረዋል። የጅቡቲ መንግሥት ሰነድ አልባ የውጭ ዜጎች ከሀገሩ እንዲወጡ በሰጠው ትእዛዝ፣ በጅቡቲ ያለው የኢትዮጵያ ኤምባሲ በኢትዮጵያውያን ስደተኞች ሕጋዊ የጉዞ ሰነድ ለመስጠት ሲያከናውኑ የቆየውን ምዝገባ ከቀናት በፊት ማቋረጡን ከዚያም ለቲካቫ ኢትዮጵያ በስልክ አስተያየት የሰጡ ስደተኞች ተናግረዋል። ስደተኞቹ ከጅቡቲ የመውጫ ቀነ ገደቡ በማለቁ ለከፍተኛ ጭንቀት ተዳርገናል፣ የኢትዮጵያ መንግስት ይድረስልን ሲሉም በድጋሚ ተማርጠዋል። የስደተኞቹን አስተያየት በዝርዝር እንደሚከተለው ቀርቧል። አቶ መሐመድ ያዩ ጁሃር፣ ምዝገባው ከሐሙስ ስለጀምሮ ጀምሮ ተቋርጧል መጀመሪያ መጣችሁ ተመዝገቡ ተባለ። ህዝቡ እንደዛ በብዛት ይመጣል ብለው አልጠበቁም መሰለኝ። ህዝቡ ግን ግልብጥ ብሎ ለመመዝገብ ሲሄድ ከአቅማቸው በላይ ሆነ። ህዝቡ በብዛት ሲሄድ በአግባቡ አይመዘግቡ፣ እዛም በራቸውን ዘጉ። ህዝቡ ደግሞ እኑና ተመዝገቡ ካላችሁን በኋላ ለምን ትዘጉብን ያላችሁ ብሎ ተበሳጨ። በመሃልም አንዳንድ ሰዎች መረባሽ ጀመሩ። የአገሪቱ የጸጥታ ኃይሎችም ህዝቡ እንዲበትን አደረጉ። ምዝገባው ተቋረጠ ይላል። ሌላው ስደተኛ አቶ ኑሩ አስፋው ሲሆን እሱም ሲናገር የኤምባሲው ምዝገባ ቆሟል። መጀመሪያ ህዝብ በብዛት የሚመጣ ስላልመሰላቸው ትንሽ መዝጋቢዎችን ነው ያዘጋጁ። ግን ህዝቡ በአንድ ግልብጥ ብሎ ሄደ። ተመዝግቦ የይለፍ ወረቀቱን ይዞ ለመውጣት ማለት ነው። ህዝቡ ሲበዛባቸው ቆዩ፣ አንመዘግብም ማለት ጀመሩ። ህዝቡ ደግሞ ጠርታችሁና መዝግቡ በማለት ተቃውሞ አቀረብ። በዚህ መሃል መዝጋቢዎቹ ፖሊስ ጠሩ፣ ህዝቡን በተኑ ማለት ነው። በዚህ መልኩ ምዝገባው ተቋርጧል። ህዝቡ ከመጠን በላይ ሲበዛባቸው ረብሻ ይነሳል ብሎ ሳይሰጉ አልቀሩም። ቀድሞ መዘጋጀት አልቻሉም። ይህን ያህል ህዝብ መጥቶ ይመዘግባል ብለውም አልጠበቁም። በቀላሉ መውጣት የሚችሉ ስደተኞች፣ ደሞዙን የተቀበለ ስራ አልነበረው፣ በጊዜያዊ ስራ ላይ ተመስማርተው የነበረው ሁሉ በብዛት እየወጣ ነው። መውጣት የቻለው እየወጣ ነው። ያልወጣውም ጉዳያችንን ቋጭተን ከጅቡቲ እንወጣለን፣ አንወጣም አላልንም፣ እዛዝ አናከብርም አላልንም። ለምን ጊዜ መጨመር አልፈለጉም? ሕዝቡ ያለምንም ማስፈራራት በራሱ ጊዜ ወጥቶ ያልቃል። ይህን ለምን መገንዘብ አልፈለጉም? ገንዘቡን ያልሰበሰበ ደሞዙን ያልተቀበለው ሀብትና ንብረቱን ያልሸጠው ነው መሄድ ያልቻለው። ወደ ጥሎት ሂድ ይህ ሕዝብ የመጣውን ይምጣ ብሎ ተቀምጧል። ንብረቴን ጥያ አልሄድም ለዘራፊም ጥያ አልወጣም እያለ ነው። ዘራፊው ደግሞ አሰፍስፎ ያለውን ንብረት ለመዝረፍ እየጠባበቀ ነው ያለው። በእምባሲ በኩል ምንም አይነት የመጽናኛ ቃላት እንኳን እየሰማን አይደለም ይላሉ ኢትዮጵያውያኑ ስደተኞች። እንዴት አንድ ሰው ወጥቶ የሆነ ነገር አይልም? እንዴት አቅጣጫ አይሰጥም? ይህንን አንጠብቅም ነበር ከኢትዮጵያ እምባሲ ብለዋል። አሁን የመጨረሻው ቀን በመሆኑ ያፍሱናል እያሉ ህዝቡ እንቅልፍ አጥቷል። ቢያንስ እንረዳሃለን ጥያቄ ልክ ነው የለፋህበትን የደከምክበትን ንብረትና ሀብት እንደዋዛ ጥዬ ያልወጣም ማለት ተገቢ ነው እንዴት አይሉም የቻልነውን እያደረግን ነው ከጎንነን አይዞ እንዴት አይሉንም ይላሉ ስደተኞቹ ኤምባሲው ንብረትን ቆፍረህ ቅበረው እንኳን ቢለን ደስ ይለን ነበር ዝም ከማለት የጅቡቲ መንግሥትም እድል ካልሰጠን እኛም ኤምባሲ ካላጽናናን እኛ ምን እንሁን ያሳዝናል መጨረሻችን በእውነት ይላል በፊት ከዚህ ሕዝብ እርዳታ ሲጠይቅ ኢትዮጵያዊ የተባለ ነበር የሚጠራው። ዛሬ ድንገት ይህ ክፉ ጊዜ ሲመጣ ሁለት አይነት ስም ወጣለት ህጋዊና ህገወጥ የሚል ይህ ትክክል አይደለም። የኢትዮጵያ ሚዲያዎችም ድምፅ እንዲሆኑን መልእክታችንን አስተላልፈናል። እባካችሁ ስሙን ብለዋል። ሌላው ስደተኛ አቶ አህመድ መሐመድ ነው። ዛሬ ከመቼውም ጊዜ በላይ ስጋቱ ጭንቀቱ ከበድ ብሏል ይላል። ጅቡቲ ያለው ህዝብ እየወጣ ነው። አልወጣም አላለም ደሞዙንም እየወሰደ መሳፍሪያ ያገኘ ሰው እቃውን እየጠቀለለ እየወጣ ነው ያለው። ግን ይህ ህዝብ ይህ ህዝብ ብዛት ያለው ነው። በአንድ ቀን በሁለት ቀን ወጥቶ የሚያልቅ አይደለም። በጣም ወራትን የሚጠይቅ ነው። ደሞዙን ሳይቀበል የሰጠውን ዱቤና ብድር ሳይሰበስብ ንብረቱን ሳይሸጥ ሳይለውጥ እንዴት አድርጎ ይውጣ? እኛም ባሲ ለዚህ ህዝብ ትንሽ ቀን ማስጨመር እንዴት ተሳ ነው? የኢትዮጵያ ህዝብ እንዴት በሂደት ሄደበት ሁሉ እንግልት ስቃይና ለቅሶ ዕጣ ፈንታው ይሆናል። ይህን ድምፃችንን ለሚመለከተው አካል እንድናስተላልፉን እንለምናችኋለን። ንብረቱ በቁሙ እየተወረሰ እንዴት ዝም ይባላል? አለወጉ እየተሰቃየ ነው። እዚህ ያለው ነገር በጣም አስጊና አሳፋሪ ነው። የሕዝብ ያለውን ንብረት ይዞ እንዲወጣ ዕድል ፍጠሩለት። የለፋበትን የደከመበትን ንብረት እንዲሰበስብ ዕድል ይሰጠው። ዕቃውን ሰብስቦና አስሮ ወደ አገሩ እንዲመለስ የሚመለከተው አካል ያመቻችልን። ወረበላው ንብረታችንን ለመዝረፍ አሰብስቦ እየጠበቀን ነው። ጫና መፍጠር ያለባቸው አካላት የውጭ ጉዳይ ሚኒስትራችን እንዴት ዝም ይለናል? እኛን ለምን ከሥቃይ አይታደገንም? በሰው አገር ነው ያለ ነው እኛ እንወጣም ብለን አላመጽንም። ንብረታችንን ግን ሰብስበን እንድንወጣ ትንሽ ቀን መርቁልን ነው ያል ነው ይላል የጅቡቲ መንግስት። ዛዛ አክባሪዎችን ሕዝብ ከመቼውም ጊዜ በላይ በጭንቅና በመከራ ውስጥ ነው ያለው። ኢትዮጵያ የሃይማኖት አባቶች ቢሆኑ የጅቡቲን መንግስት ይለምኑልን፣ ቀኑ ገደቡን ያራዝሙልን። ይህ ቀን ካልተራዘመ የከፋ አደጋ ላይ እንወድቃለን። ከአባዊ ኢትዮጵያ ስለ ምዝገባው መቆረጥና ስለ ስደተኞች አቤቱታ ከኢትዮጵያ ኤምባሲ እና ከኮሚኒቲ አማሮች አስተያየትና ምላሽ ለማግኘት ያደረገው ጥረትም አልተሳካም። በእነዚህ ጉዳዮች ዙሪያ ከነዚህ አካላት ጋር አስተያየት ስናገኝ ተጨማሪ መረጃ ይዘላችሁ እንቀርባለን። እኛም ይህ ሪያሊቲ ሚዲያ ነው።